ሰላም ጠና ስጥልን፣ ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሻጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ታላቁ አባት አረፉ። መንዜ ታሪክ ሰራ። ጉና በፋኖ ቁጥጥር ስር ገባች። መከላከያውም እየተበታተነ መሆኑ ተገለጠ። እኔ የኦሮሞ ዋርካ ነኝ ያለ ፕሬዝዳንቱ ወደ አማራ የገባው ገዳ ኮማንዶም ጉድ ተደረገ። መምህራን ተቆጡ፣ ጉድ ሊፈላ ነው ተብለዋል። የብርጌድ ንሃምዱ አመራሮችም ታሰሩ። ህወሓት ትዕዛዝ የሚቀበለው ከኤርትራ ነው ተባለ። በአውሮፕላን ማረፊያ የደረሰ የእሳት አደጋ ጉዳት አስከተለ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በቅድሚያም ከፋ ነች ዜና እንጀምራለን የመከላከያ ኃይል እየተበታተነ እየተናደም ነው ተባለ። በወረፋ እየመጡ ነው ብለዋል ፋኖቹ። የመከላከያ አባላትን ግፍ፣ ጭካኔ የተሞላው ያገዛዙ ቤት ተጸይፈው አማራው ላይ እጃችንን አናነሳም ጥይትም አንተኩስም ያሉ የጡት ቆራጭ የመከላከያ አባል የነበሩ ወታደሮች ከነሙሉ ትጥቃቸው በየዕለቱ ወደ ፋኖ እየገቡ መሆኑ ተገለጸ። በዛሬው ዕለትም ከፍተኛ ቁጥር ያላቸው የመከላከያ አባላቶች የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝጌታ ይፍታ ንጉሴን ስድስተኛ ክፍለ ጦር የበረኛው ቀስተ ደመና የስን አባ ጀሜ ብርጌዱን ተቀላቅለዋል። በተለይም የመከላከያ ኃይል የሴቶችን ጦት ቆረጠ የሚለው ዜና ከወጣ በኋላ እጅግ በርካታ የመከላከያ ኃይሎች አዝነዋል። በዚህም መሰረት ከዚህ አይነት አገዛዝ ጋር የምንቀጥልበት ስማችንንና ክብራችንንም የምናጎድፍበት ምክንያት ሊኖር አይገባም በሚል ነው ፋኖን መቀላቀላቸው የተገለጠው። ኃይለማርያም ማሞ ክፍለ ጦር ድንቅ ኦፕሬሽን አካሄደ። አዲስ አበባ 60 ኪሎሜትር ርቀት ላይ ነው። ይህንን ኦፕሬሽን የፈጽመው የአማራ ፋኖ ደቡብ አማራ ቀጠና ሳምን ዑዝ ኃይለማርያም ማሞ ክፍለ ጦር ነው። አንድ ሬጅመንት፣ ሁለት ሬጅመንት አራት እና የክፍለ ጦሩ ቃኝ መሐንዲሶች ጥምረት በአዲስ አበባ በቅርብ ርቀት ላይ በኮቱ ታዳጊ ከተማ በመግባት ነው ከበባ በማድረግ የብልጽግና ሽከሮች ላይ ድንቅ ኦፕሬሽን ማካሄዳቸው የተገለጠው ከከበባ የተረፉት ከተማውን ለቀው በመሸሽ ወደ ሸኖ ጫጫ ከተማ ጥለው መፈርጠታቸው ነው የተገለጸው። በቀጣይ ቀንም ኃይለማርያም ማሞ አናብስቶች ይህንን ድንቅ ኦፕሬሽን አቅደው አስበው የኮሎኔልን አንድ ቤዝ ሬጅመንት፣ ሁለተኛ ዳኛቸው ሬጅመንት፣ ሶስት ሰላም ሰው ሬጅመንት፣ አራት ቦጋለ ሬጅመንት እና የኃይለማርያም ማሞ ክፍለ ጦር ቃኝ መሐንዲሶች በቅኝት ከረማሽ ንዑስ ወረዳ ከአዲስ አበባ አፍንጫ ስር 60 ኪሎ ሜትር የሚየ ምኒልክ የጦር ግምጃ ቤት ላይ የብርሃኑ ጁላ ሰራዊት መሽጎ ከነበረበት ካምፕ በመግባት ነው ሰራዊቱን ቀለበት ውስጥ በማስገባት እርምጃ እየወሰደበት መሆኑ የተገለጸው። ከአዲስ አበባ በቅርብ ርቀት የሚገኙትን አንዳንድ የጦር ካምፖች ከአሁኑ በደፈጣ ምሽጎችን ሁሉ በመደረማመስ እየተዋጋ የሚገኘው የፋኖ ኃይል በቅርብ አራት ኪሎ ለመድረስ መንገዶችን እየጠረግን ነው ሲል ገልጿል። ጉና ክፍለ ጦር በፋኖ ቁጥጥር ስር መውደቋም ተገለጸ። ጉና ክፍለ ጦር የእስቴ ወረዳ ዋና ከተማ የሆነችው መካነ ኢየሱስ ከተማን ነው ፋኖ የተቆጣጠረው። የአማራ ፋኖ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንተ አባተኛ፣ አንደኛ ኮር ጉና ክፍለ ጦር እስቴ ድንሳ ብርጌድ እና ስማዳ ሀገር ቤዝን ብርጌድ በእስቴ መካነ ኢየሱስ ከተማ ሙሉ በሙሉ ተቆጣጥሯታል አላት። ወደ ደብረ ታቦር እግሪያው ጭኝ እርጫውን ተያይዞታል ነው የተባለው። በአገዛዙ ፋኖ ናቸው እየተባሉ የታጎሩ እስረኞችም በጀግኖቹ የፋኖ ኃይል መለቀቃቸው ተገልጿል። በርካታ የአገዛዙ ሰራዊት የተደመሰሰ ነው፣ በርካቶቹም መማረካቸው ነው የተገለጸው። የሸዋ ፋኖ መንዚዎቹ ታሪክ መስራታቸው ተገለጠ። ከሁለት ወረዳዎች ነው ለከበባ በተንቀሳቀሰው የብልጽግና ሰራዊት ላይ ከፍተኛ ውጊያ አካሂደው ድል የተጎናጸፉት ሰሞኑን የአገዛዝ ወንበር አስጠባቂ ኃይል ተጠናክሮ በቀጠለው በርካታ ሸዋ ቀጠናዎች ዳሬም በመንዝ ምድር ለእምዬ ምንልክ ልጆች እየተፋለሙት መሆኑ ነው የተገለጸው። መንዝ ነቅሎ ወጥቷል። ፋኖን ተቀላቅሎ ጦርነቱን እያፋፋመው እንዳለ ነው የታወቀው። በሸዋ ጠቅላይ ግዛት ከመንዝ ቀያ ወረዳ ዘመሮ ከተማ እንዲሁም ከመንዝ ላሉ ወረዳ ወገሬ ከተማ በሁለት ግንባሮች በሌሊቱ ለከበባ የተንቀሳቀሰውን የብርሃኑ ጁላ ሰራዊት ነው የአፄ አምደ ጽዮን ኮር አባል በሆነው ክፍለ ጦር ከበባውን ሰብሮ በመውጣት የመልሶ ማጥቃት በማካሄድ ከፍተኛ ድል የተጎናጸፈው ከዘመሮ ከተማ ወደ ክምር ድንጋይ የተንቀሳቀሰው የ11ኛው አየር ወለድ ክፍለ ጦር የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ምኒልክ ክፍለ ጦር የደፈጣ ጥቃት ሲፈጸምበት በሌላኛው ግንባር ከወገሬ ከተማ ተነስቶ አድማሱን በማስፋት የወረዳውን ንዑስ ወረዳ ወደ ሆነች ወደ ጦል ከተማ ከተንቀሳቀሰው ያገዛዙ ሰራዊት ጋር የክፍለ ጦሩ ሻለቃዎች ውጊያ እያደረጉ መሆኑን ክፍለ ጦሩ በላከው የአውደ ውጊያ መረጃ ለማወቅ ችለናል። ከንጋቱ 11 ሰዓት ጀምሮ በሁለቱም ግንባሮች እየተካሄደ ያለውን ውጊያ ተጠናክሮ የቀጠለ ሲሆን ሞርተሩን ጨምሮ ዙ 23 እና ሌሎችም የዱን መሳሪያዎች ንጹሐንን ያላማከለ በርቀት እየተተኮሰ መሆኑ ነው የተገለጸው። ይሁን እንጂ ፋኖ አሁንም ትግሉን አጠናክሮ ወደፊት እየገሰገሰ መሆኑም ተገልጧል። አሁን ወደ ሌሎች ዜናዎች እናመራለን። የማዳበሪያ አቅርቦት ላይ በሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር መዛወሩ ተገለጸ። የጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነው የግብርና ግብአት አቅርቦት ላይ ነው ቀጥተኛና ወሳኝ ቁጥጥር መውሰዱን ያሳወቀው ጽሕፈት ቤቱ የማዳበሪያ ቅሌቱን በጥልቀት በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ነው ነው የተገለጠው። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትር ጽሕፈት ቤት የሀገሪቱን ዋነኛ ግብር ግብአት አቅራቢ የሆነ የሆነው የኢትዮጵያ ግብርና ስራዎች ኮርፖሬሽን ኢጊሲካ ስራዎችን በበላይነት ይመራልም ተብለዋል። ይህን ተከትሎ ነው የኢግስማ እና የኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎት ኢባትሎ ከፍተኛ ስራ አስፈጻሚዎች እንዲሁም የቡርዱ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስትር የነበረ ሲሆን ሌሎች ማለት የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክ እና ኢባትሎ የመሰሉ ቁልፍ ባለድርሻ አካላቶች አባላቶች ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱ በቀጥታ እንዲመሩት ሾመዋል። በአዲሱ ሀገር የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት ወይዘሮ ዓለም ፀሐይ ጳውሎስ የኢግሰኮ ዳይሬክተሮች ቦርድ ሰብሳቢ መሆናቸውን ለማወቅ ችለናል። ህወሓት አሁን ምንም አቅም የለውም፣ ትዕዛዝ የሚቀበለው ከኤርትራ ነው ተባለ። የህወሓት ጀነራሎች በዋናነት ስብዓት ነጋ ደረጃቸው ዘመድ አዝመድ የተሰባሰብበት የጦር መኮንኖች ትዕዛዝ የሚቀበሉት ከኤርትራው ጀነራል ፊሊፖስ መሆኑን የባይቶና ፓርቲ ሊቀመንበር አቶ ክብሮም በሬ ከአህዱ ሬዲዮ ቴሌቪዥን ጋር በነበራቸው ቆይታ ሲናገሩ ተደምጠዋል። እነዚህ የህወሓት ጀነራሎች ትዕዛዝ የሚቀበሉት በዛላምበሳ አቅጣጫ ኤርትራ ውስጥ ሰንአፋ ከተማ ውስጥ ህወሓት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነም ነው የገለጹትም። ኤርትራ በፕሪቶሪያው ስምምነት ባለመስማማቷ ነው በምርጫ ቦርድ ስሙ ከተሰረዘው ህዋት ጋር ጽምዶ አንድነት በሚል በጋራ እየተንቀሳቀሱ ነው ሲሉም ገልጠዋል። የተሃድሶ ብሩ ለሚፈለገው ዓላማ አሏለም፣ ህዋት ለጦር መሳሪያ መግዣ አውሎታልም ብለዋል። ጄኔራል ታደሰ ወረደ እንደ ሽፋን ነው የሚጠቀሙበት እንጂ አይፈልጉትም። ኤርትራ ታደሰ ወረደን ተወግዶ ህወሓት ኤርትራ አንድ ፓርቲ መስርተው የፌዴራል መንግስቱን መታገን ነው አላማቸው ሲሉም ገልጠዋል። በኢትዮጵያ ውስጥ የሚንቀሳቀሱ ብርጌድ ንሃምዱ አመራሮች መታሰራቸው ተሰማ። የኤርትራ መንግስት የሚቃወሙ ብርጌድ ንሃምዱ የተሰኘው ንቅናቄ በቅርቡ ስያሜውን ኤርትራን ብሉ ሪቮሉሽን ሙቭመንት በሚል ቀይሮ በይፋ ስራ መጀመሩ ነው ያሳወቀው። ይህ ድርጅትም በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመረ የቆየ ሲሆን የድርጅቱ አመራሮች መታሰራቸው ነው የተነገረው። ይህም በተመለከተ የወጣው መግለጫ እንደሚገልጸው ከሆነ የታሰሩት ዮናስ መብርሃቱ፣ ሀብቶም ገብረ ጻዲቅ፣ ዘረሰናይ መለሰ የተባሉ አመራሮች መሆናቸውም ተገልጿል። እነዚህ ግለሰቦች ለኤርትራውያን ዲሞክራሲ፣ ፍትህ፣ ሰብአዊ መብት ለማምጣት በህጋዊና ሰላማዊ መንገድ ሲሰሩ የቆዩ ታዋቂ ፍትህ ፈላጊዎች ናቸው ያለ ሲሆን ይህንን አላማቸውን ለማሳካት በኢትዮጵያ ውስጥና ውጭ ሲንቀሳቀሱ መቆየታቸውንም ነው ያስረዳው። የታሰሩት ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ የኤርትራን ብሉ ሪቮሉሽን ሙቭመንት ቢሮ እንደከፈተ ፈቃድ ከሰጠ በኋላ ነው ይህንን እንዲመሩ በህጋዊ መንገድ የተመረጡት መሆናቸውን አስታውቋል። እንደ መግለጫው ዘረሰና የመለሰ የዚህ ድርጅት የኢትዮጵያ ሊቀመንበር፣ ዮናስ መብራቱ ደግሞ የፋይናንስ ኃላፊ ሀብቶን ገብረ ደግሞ የጸጥታ ክፍል ኃላፊ ናቸው። በመሆኑም አንደኛ፣ እነዚህ ሶስቱ ግለሰቦች በአስቸኳይ ከስር እንዲለቀቁ፣ ሁለተኛ፣ በተያዙበት ሁኔታ ላይ ግልጽ ምርመራ እንዲደረግ፣ ሶስተኛ፣ የኢትዮጵያ መንግስት በኤርትራውያን አክቲቪስቶች እንቅስቃሴ ላይ ማሰር፣ ማሳደድና ማወከብ እያደረሰባቸው ስለሆነ በዚህ ጉዳይ ላይ ማረጋገጫ እንዲሰጥ በመግለጫው ጥሪ ቀርበዋል። መምህራን ቁጣቸውን አሰሙ። ወደሚቀጥለው እርምጃ ልንገባ ነው፣ ህዝብ ይወቅልን አሉ። የኢህአድግ ተማሪዎች ናችሁ፣ በብልጽግና መንግስት አልተመለመላችሁም ነው የተባሉት እነዚሁ ከፍተኛ ቁጥር ያላቸው መምህራኖች ከ35 በላይ መምህራን በክረምቱ መርሃ ግብር በቢኤ ዲግሪ ቢመረቁም እናንተ የኢህአዴግ ተማሪዎች ናችሁ። በብልጽግና መንግስት አልተመለመላችሁም፣ የእኛም አይደላችሁም በማለት ነው በሁ 2010 ዓ ም ጀምረን በ2014 መጨረስ ቢኖርብንም አንድ ጊዜ በኮሪደርና አንድ ጊዜ በ12ኛ ክፍል ፈተና ምክንያት በ መደርደር ለሁለት ዓመታት አዘግጅቶ ከተመረቅን በኋላ የመውጫ ፈተና ወስዳችሁ ነው የትምህርት ማስረጃችሁ የሚሰጣችሁ በማለት ለሌላ ዙር ከሁለት ዓመት በኋላ እሱም መውጫ ፈተና ካለፋችሁ በማለት በማናለብኝነትና በሌላ ህግ እኛን የማይመለከት ሰላሳ ጊዜ ያወጣው ደብዳቤም ተመልክተናል ሲሉ ገልጠዋል። የብልጽግና ባልና ደጋፊ ለኦሮሞ ብሔር ተወላጆች ደግሞ በድብቅ ትምህርት ማስረጃ በመስጠት ለሁለት ዓመታት ደሞዝ እየበሉ ቆይተዋል፣ ሲሉ አጋልጠዋል። በአንድ ሀገር፣ በአንድ ተቋም የተለያየ አሰራር፣ በብልጽግና ቤት ትርምስምሱ የወጣው በሁሉም ዘርፍ ነው። መምህራን ትዕግስቱ አልቋል፣ ወደ ቁጣ መግባቱ አይቀርም። ድምፃችንን አሰሙልን፣ ህዝብም ይወቅልን። በገዛ ሀገራችን እንደ ዜጋ መብታችን ተጠብቆ አስፈላጊው ነገር መሟላት ሲገባ ይሁን እንጂ የኦሮሞ ማህበረሰብ የሆኑትን ከኛ ነጥለው በመውሰድ እያደረጉ ያለው መድሎ አሰራር በአስቸኳይ ቁም ይህ የማይሆን ከሆነ እርምጃችንን በቅርብ ቀን ህዝብ እንዲያውቅልን እናደርጋለን ሲሉም ገልጠዋል እነዚሁ መምህራኖች። ወደ አማራ ክልል ተመርጦ የገባው ገዳ ኮማንዶ ሰራዊት እርምጃ ተወሰደበት፣ ጉድ ፈልቶበታል ተባለ። ከውስጥ እንደመጡት መረጃዎች ከሆነ እነዚህ ሰራዊቶች የአባገዳ ኮማንዶ የተባሉት አብዛኞቹም በኤች አይ ቪ ኤድስ ተጋላጭ እንደሆኑ ነው የተገለጸው። ታዲያ ይህንን በመምረጥ ወደ ክልሉ እንዲገባ የተደረገበት ፖለቲካዊ ጉዳይም አለው ብለዋል አንዳንድ ታዛቢዎች የክልላችን ህዝብ በጦርነት ብቻ ሳይሆን በበሽታም ጭምር ለማድቀቅ ነው። በአሁኑ ሰዓት በህክምና አገልግሎት ከሚመጡ አባላት አብዛኞቹ የኤች አይቪ ቫይረስ ህመምተኞች ናቸውም ሲሉ በውስጥ ያለው መረጃም አጋልጠዋል። በሚወጡት መረጃዎች ከሆነ ሴቴ ላጤዎችን ብቻ ሳይሆን የወንድ ሚስቶችም ወይም የታጋይ ሚስቶችን ጭምር እያስገድዱ እንደሚደፍሩም ነው እየተረጋገጠ ያለው። በጦርነት ብቻ ሳይሆን በዚህ ሁኔታም የአማራውን ህዝብ ለማጥፋት እያደረጉትን እንቅስቃሴ ፋኖ እግር በእግር እየተከታተለ እርምጃ እየወሰደ መሆኑ ነው የተገለጸው። በርካቶቹ ህይወታቸውንም አጥተዋል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ እኔ የኦሮሞ ዋርካ ነኝ አለ። እርሰ መስተዳደሩ ባለፈው ሳምንት የክልሉን ወቅታዊና የሰላም ጸጥታ ጉዳዮች የሚመለከት ስብሰባ በተደረገበት ወቅት ነው ለጉባኤ ተሳታፊያችሁ እኔ የኦሮሞ ዋርካ ነኝ ሲል የተናገረው። እርሰ መስተዳደሩ ይህንን ያለው ከኦሮሞ ብልጽግና ፓርቲ እና የክልሉ መንግስት የተለያዩ አመራሮች ጋር በኦሮሚያ ክልል ወቅታዊ ሁኔታዎችን ለመገምገም በተካሄደው ስብሰባ ላይ መሆኑን ነው ታወቀው። አቶ ሽመልስ የኦሮሞ ዋርካነቱን ሲገልጽም በእርሶ የስልጣን ዘመን የኦሮሞ የፖለቲካ ሊቃን ከፍተኛ መከፋፈል ውስጥ ገብተዋል፣ የህዝባችን አንድነት አደጋ ላይ ወድቋል፣ የሚል አስተያየት ከተሰብሳቢዎቹ መስጠቱን ተከትሎ ነው። እንደ መረጃ ምንጮቹ ከሆኑ አቶ ሽመልስ አብዲሳ በስብሰባው ላይ በኦሮሞ ታሪክ እኔ የሚመራውን መንግስት ያህል የኦሮሞ ጠላቶች ያንኮታኮተ ለኦሮሞ ወጣት የስራ እድል የፈጠረ የኦሮሞ ባህልን ያሳደገ የኦሮሚያን በብልጽግና ጎዳና ያስቀመጠ ማንም በፍጹም የለም ሲልም ነው ይህ የተደመጠው የክልሉ አጠቃላይ የሰላም ጸጥታ ጉዳይን አስመልክቶም ጥያቄና ትችት የተነሳበት አቶ ሽመልስ አብዲሳ ከላይኛው እስከ ታችኛው ያለው የክልላችን አመራር ከእኔ ጎን ካልቆመ ኦሮሞ በጠላቶቻችን እጅ መልሶ ይወድቃል ከዚህ ቀደም ከደረሰበትም የከፋ በደል ይደርስበታል ማለቱ ነው የታወቀው በስብሰባው ላይም ለተነሱት ሀሳቦች ሰፊ ማብራሪያ የሰጠው አቶ ሽመልስ አብዲሳ ከሶማሌ ሲዳማና አማራ ክልሎች ጋር ያለብንን ግዛት ጥያቄዎች ተራ በተራ እየፈታናቸው የማንሄድ ከሆነ ሀምሳ ፐርሰንቱን የኦሮሞ መሬት ልንነጠቅም እንችላለን የሚል ማስጠንቀቂያ ዘላሰብም ሰንዝረዋል ርዕሰ መስተዳደሩ አያይዞም የኦሮሞ ነፃነት ስራ በድርድርና በርቅ በቁጥር ቀን ሰነዋል። ለጊዜውም ቢሆን ከኛ ጋር አንሰራም ያሉትን ቀስ በቀስ ወደኛ እናመጣቸዋለን። ኦሮሞ ያገኘው እድል በሙሉ ያልተረዱት የራሳቸው ሊቃን ነገ ከነጎዳያ ሲገባቸው ከኛ ጋር መስራታቸው አይቀርም ማለታቸው ነው። ከስፍራው የደረሱን መረጃዎች የሚያመላክቱት አማራው ላይ ግን ጠንክረን እርምጃ በማውሰድ በእኛ ቁጥጥር ስር ሊሆን ይገባዋል የምንለውንም ትዕዛዝ መቀበል አለበትም ሲልም ተደምጠዋል። ተቀዳሚ ሙፍቲ ሃጂ ዑመር እንድሪስ አስከሬን ሽኝት ተደረገለት። አስከነሩ ከመኖሪያ ቤታቸው ፒያሳ ወደሚገኘው በኒ መስጊድ ሽኝትም ተደርጎለታል። ዛሬ በአስር ሰዓትም ስርዓተ ቀብራቸው የሚፈጸም መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ገልጸዋል። እንዳላህ ፍቃድ አስር ሰዓት ላይ የቀብር ስነስርአታቸው ይፈጸማል። ሁላችሁም ከጎናችሁ እንድትሆኑ እንጠይቃለን። በኑር መስጊድ ምንሰግድ ይሆናል። ከዛ ውጭ የመቃበር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወስያ ያላቸው ሲሆን በወስያቸው መሰረት በራሳቸው ሀሪማ በመስጊዳቸው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 አባታዊ ገጽታ ስብዕና ያሳዩት ታላቁ ሃይማኖት መምህር አባት በሁላችን ዘንድ የተወደዱ ክቡር ዶክተር ሃጂ ዑመር እንድሪስ ወደ አሄራ ሄደዋል ብለዋል በመግለጫው። አብይ አህመድ በማንነታቸው ምክንያት በአደባባይ ሙሉ ክህደት የፈጸመባቸው ብሎም ገፍቷቸው የመጨረሻ ዘመናቸውን በቅሬታ ያሳለፉት የሁሉም ኢትዮጵያዊ ደግ አባት ተቀዳሚ ሙፍቲ ዶክተር ሃጂ ዑመር እንድሪስ ወደ አሽራ መሄዳቸውን የብዙ መገናኛች ልብን የሰበረ መርዶ መሆኗል ነው የተባለው። የሀገራችን ዋርካና የሁሉም አባት የነበረው ተቀዳሚ ምፍት ሀጂ ዑመር እድሪስ በሙስሊም በክርስቲያን በኢትዮጵያን ሁሉ በክብርና በሞገስ ሲታወሱ የሚኖሩ ደግ አባት መሆናቸውም ተገልጿል። እውቁ አርቲስት ቴዲ አፍሮም ያዘን መግለጫውን ልኳል በዛሬ ዕለት በተሰማው የተቀዳሚው ሙፍቲ ሃጂ ዑመር እንድሪስ ህልፈት ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ ሲል ነው አርቲስቱ የሳወቀውም ተቀዳሚ ሙፍቲ ሃጂ ዑመር እንድሪስ በሙስሊም ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ የሮሮና ትሁት የጥሩ ሃይማኖት አባት ምሳሌ ነበሩ በዛሬ ዕለትም በተሰማው ህልፈት ህይወታቸው በደረሰው ሀዘን መጽናናት እየተመኘው ፈጣሪ በደረሰው ሀዘን ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለመላው የሙስሊም ማህበረሰብ መጽናናትን እየተመኘው ፈጣሪ ነፍሳቸውን እንዲምርልን ከልብ እመኛለሁ ነፍስ ይማር ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ወይም ቴዲ አፍሮም ሐዘን መግለጫውን አስተላልፈዋል። የዘውዱ ሾው ሚዲያም ለታላቁ የሃይማኖት አባት ነፍሳቸውን በአጸደ ገነት ያኑርልን እንላለን። ለወዳጅ ዘመዶች ቤተሰቦቻቸውንም መጽናናትን እንመኛለን። በመጨረሻም በባንግላዴሽ አውሮፕላን ማረፊያ የደረሰው የሰዓት አደጋ ጉዳት ማድረሱ ተገለጸ። በባንግላዴሽ አውሮፕላን ማረፊያ ነው በደረሰው የሰዓት አደጋ አንድ ቢሊዮን ዶላር የሚገመት ጉዳት መድረሱ የተገለጸውም በአውሮፕላኑ ማረፊያ ጉዳት በደረሰበት የሎጂስቲክ ማዕከል ጨርቆች፣ መድኃኒቶች፣ ኬሚካሎች እና ሌሎች እቃዎች ተከማችተው የነበረ ሲሆን በአልባሳትና ጥሬ እቃዎች ላይም ከባድ ጉዳት መድረሱ ተገልጿል። ሃያ ሰባት ሰዓት በፈጀው የእሳት ቃጠሎ የማጥፋት ሂደት ሰላሳ አምስት ሰዎች ላይ ጉዳት የደረሰ ሲሆን በአደጋው ምክንያት በረራዎች ለጊዜ መቋረጣቸውም ነው የተገለጸው። የእሳት አደጋው መንስኤ ለማጣራት ምርመራ እየተከናወነ ሲሆን አደጋው በቀጣይ ንግድ እንቅስቃሴ ሊጎዳ እንደሚችል የሀገሪቱን የአልባሳት አምራቾች ላኪዎችም ማህበር ጠቅሶ ቢቢሲ ዘግቧል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንዲሆኑ በማክበር ከወዲሁ እንጠይቃለን። ዜናዎቻችን አበቁ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና አስጥልኝ እያርኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረጉት የዘውድ መንግስት የነበርኩ መልካም ጤና